በጂት ትርክት ዓላማ ተኮር ተግባቦትና ሚዲያ ለሀገር ግንባታ እንዲሁም የወል ትርክት ለጠንካራ ሀገረ መንግስት ግንባታ የውይይቱ ማጠንጠኛ አንኳር ነጥቦች ነበሩ። በውይይት መድረኩ ላይ ንግግር ያደረጉት የማዕከላዊ ኢትዮጵያ ክልል መንግስት ዋና ተጠሪና የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ዶክተር ዲላሞ ኦቶሬ ኢትዮጵያን የማሻገር ኃላፊነት የሁላችንም ነው፣ የሚዲያ አካላት ደግሞ በዚህ ረገድ የሚጫወቱት ሚና የጎላ ነው ብለዋል። ክልላችን አጠቃላይ የልማት እንቅስቃሴ ውስጥ፣ የሰላም እንቅስቃሴ ውስጥ፣ የዲሞክራሲያዊ ስርዓት ግንባታ ውስጥ የሚዲያ ሚና ቀላል ስለማይሆን ብዙ ኃላፊነትም ስላለባችሁ በብዙ መልኩ የሚገለጹ ጉዳዮችም ስላሉ ከነሱ ጋር ውይይት ማድረግ ለምናስበው የብልጽግና ጉዞ እና ለሰላማዊና ለዲሞክራሲያዊ ስርዓት ግንባታ ወሳኝ በመሆኑ በዚህ መልኩ ይሄ መድረክ እንዲዘጋጅ በመንግስት ደረጃ በክልላችን ተወስኗል። የሚያቀራርቡና ና የሚያስተሳስሩን ሚዲያዎች እንዳሉ ሁሉ ሀገር ለማፍረስ የሚሯሯጡና የተዛቡ መረጃዎችን የሚያሰራጩ የሚዲያ ሰዎች እንዳሉም ዶክተር ዲላሞ በንግግራቸው አንስተዋል። ለህዝቦች ሰላም የሚናገር፣ የሚያውጅ ለህዝቦች አንድነት፣ አብሮነትና የወል ትርክት ወይም ሀገራዊ ብሔራዊ ትርክት የምንለው የጋራ ትርክት የምንለው የጋዥ ትርክት የምንለው ህዝቦችን የሚያስተሳስር ስለዛ ትርክት የሚያወሩ ሚዲያዎች አሉ። ህዝቦችን ተደራሽ በማድረግ በመረጃ መረጃም ተደራሽ በማድረግ ለህዝቦች ቆመው ለእውነት የቆሙ፣ ለህሊና የቆሙ፣ ለሞራል የቆሙ፣ ለስብዕና የቆሙ፣ ለህሊናቸው የሚገዙ ሚዲያዎች አሉ። በዛው ብዛት ባይኖሩም ግን ሀገር አፍራሽ ሆኑ፣ ጦርነት የሚያወጁ፣ ውሸት የሚናገሩ፣ ከእውነት የራቁ፣ ለህሊና አይገዙ፣ በውሸት የተካኑ፣ ለገንዘብ የሚሯሯጡ እም አሉ ጥቂቶቹ፣ ቀላል ቁጥሩ ቀላል ቢሆንም ማለት ነው። በተለያየ ዘርፍ የተሰማሩ የሚዲያ ባለሙያዎች የኢትዮጵያ እውነታ ላይ የሚያተኩሩና ለሰላም ግንባታ አስተዋጽኦ የሚያበረክቱ ስራዎችን በመስራት የሚጠበቅባቸውን ኃላፊነት እንዲወጡም ዶክተር ዲላሞ ጥሪ አቅርበዋል። ስለዚህ ይህንን አካባቢ የሚመራ የመንግስት አካልና መረጃውን የተደራሽ የሚያደርግ የሚዲያ አውታሩና ሚዲያ ዘርፍ ሴክተሮቹ በዚህ ላይ ተቀናጅተን ከሰራን ይህን አካባቢ ልናሻገር የምንችልበት እድሎች ሰፊ ናቸው። ስለዚህ በዚህ ዙሪያ ላይ ሁላችንም ተጋግዘን ተደጋግፈን ህዝባችን ከኋላ ቀርነት ከድህነት ከተረጅነት የማላቀቅ ሚናውን ስንወጣ፣ ይሄ ደግሞ ህዝቡ እንድነሳሳ ማድረግ ለህዝቡ መረጃ በመስጠት የህዝቡ አካል በመሆን ለእውነት በመቆምና ከሰላምና ከልማት አንፃር ከዲሞክራሲ ግንባታ አንጻር የበኩላቸውን ድርሻ እንድትወጡ። የማዕከላዊ ኢትዮጵያ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ዘሪውን እሸቱ የምንመኛትን ሀገር ለመገንባት የሚዲያ ባለሙያዎችና አመራሮች ሚና ከፍተኛ ነው ሲሉ ተናግረዋል። ሁላችንም ልንገነባት የምንመኛትን ኢትዮጵያ ለመቅረጽ የወደፊት እድገትና ብልጽግና በድፍረት የምትመለከት እና የበለጸገች ኢትዮጵያ በመቅረጽ ረገድ የሚዲያ እና የኮሚኒኬሽን ባለሙያና አመራር ሚና ወሳኝ ነው። ዛሬ በዚህ መድረክ የተገኘ በመገናኛ ብዝኃን በጋዜጠኝነት በኮሚኒኬሽንና በህዝብ አገልግሎት ውስጥ ያለን አመራሮችና ባለሙያዎች ብቻ ሳንሆን ትረካዎችን እየሰራን እምነትን እየገነባን የእውነት ጠባቂዎች የህዝብ ንግግር አድራጊዎች የዲጂታል ዘመን ስትራቴጂ የምንመራና የብሔራዊ ሀሳቦችን ለማህበረሰቡ የምንመግብ አካላቶች ነን የዲጂታላይዜሽን ዘመን እንደመሆኑ ዲጂታላይዜሽንን ለማስፋፋት ቢሮቸው ሰፊ ስራዎችን እየሰራ ስለመሆናቸው አንስቶም ዲሞክራሲን የምንደግፍ ሰላምን የምንገነባና ልማትን የምናበረታታ የሚዲያ ባለሙያዎች መሆን ይጠበቅብናል ብለዋል የሚዲያና የመገናኛ መልክዓ ምድርን በፍትሐዊነት እንድንገነባ ኃላፊነት ተሰጥቶናል። እናም በኮሚኒኬሽን ላይ ፕሮፌሽናልነትና በውይይትና በፍርሃት ላይ ያሉ እውነታዎችን በማሸነፍ ማጉላት ከኛ ይጠበቅብናል። ስለሆነም ዛሬ በዚህ መድረክ ላይ ሁሉንም የሚዲያ አካላት ወክለን የተገኘን ተሳታፊዎች በግልጽነት እንነጋገር፣ ሀሳቦቻችን በነፃነት እንለዋወጥ ለደቡብ ሬዲዮና ቴሌቪዥን ድርጅት አስተያየታቸውን የሰጡት የመድረኩ ተሳታፊዎች ሚዲያ ለተሳሳተ ዓላማ ከመጠቀም ተቆጥበን የሀገራችንን ብልጽግና ለማረጋገጥ መስራት ይጠበቅብናል ሲሉም ተናግረዋል። ሚዲያ በአንድ ሀገር ውስጥ ባለው ሀገረ መንግስት ግንባታ ላይ ያለው ሚና ህዝቦችን ከማቀራረብ፣ ከሚያለያዩን ጉዳዮችም ይልቅ የሚያቀራርቡን፣ አንድ የሚያደርጉን ትርክቶች ላይ ትኩረት በማድረግ የህዝቦችን አንድነት ከማጠረከር ከር አንጻር ከፍተኛ ሚና ነው ያለው። ሚዲያ በዛ ልክ ሚዲያው የራሱ ድርሻ መወጣት አለበት የሚል የግል አስተያየት አለ። የሚዲያው ዘርፍ ለሀገር እድገት ላይ ባለው ጉዳይ ላይ ከፍተኛ የሆነ አሉታዊም ነጋቲቭም የሆነ ተጽዕኖ አለው፣ ፖዚቲቭም አለው። በዋናነት ከአዎንታዊው ስጀምር የሚዲያ ባለሙያዎች በተለያየ መንገድ በሀገሪቱ ላይ የሚሰሩ መልካም የሆኑ በፖለቲካ በማህበራዊ፣ በኢኮኖሚ ዘርፉ እየተመዘገቡ ያሉ ድሎችን በሚገባ መልኩ በአግባቡ ለህዝብ ተደራሽ ቢያደርጉ ሀገራችን አሁን ካለችበት የእድገት መጠን በከፍተኛ ሁኔታ የምታንሰራራበት ተስፋ እንዳለው ይታወቃል። ለዚህም ተጨባጭ የሆኑ ውጤቶች ተመዝግበዋል።